በሞትኩት በሞት ኩት ነው አለ። አንቺ ተረጋጊ። እባክህ ወንድሜ፣ በነገራችን ላይ ማለት ነው ቤቴ ነው ምናምን ብለህ እሷን እንደፈለግ የማድረግ መብት የለ። ይሄ ምንም እኔ ደግሞ መግባባት አልፈልግም። አሞራን የመሰለኝ ገባ ለመብረር ትሞክራለህ።

እኮ ልቀቀው፣ በስነ ስርዓት ነገሩ ታታስገብኝ አንቺ ልጅ እኮ ይውጣ፣ በስነስርዓት ይወጣል እንጂ፣ እንዲህ ስለጎተትከው ስለጎተትከው ተመሰለ ለእኛ ተወልደን እኮ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኒጋ ሁሉ ሰላም፣ አልሐምዱልላህ። እንዴት ነው ውሉ? ማምሻ ረመዳን እንዴት ነው? የረመዳን ስራ ሁሉ ሰላም ከኒጋ? አልሐምዱልላ። ውድ ቤተሰቦቼ፣ ነዛሪ በአዲሱ ብቅ ብለናል። እሱም ደግሞ የተለመደ ነው፣ የአብርሽና የሩታ ነገር ው፣ አያልቅም፣ አያልቅም። እኛም አለን እና ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ ማለት ነው። በመግቢያ እንዳያችሁት ነው አብርሽና ኢሳቅ እየተጣሉ ይገኛሉ። ሩታ ደግሞ በመሃል ገብታ የከለከለች ነው። ሩታ ከአብርሽ ጋር አልተጣለችም፣ ልባ አልቆረጠም። ግን ብቻ አብርሽን እንደማናደድና እሷ በእሱ በሱ ፍቅር ምን ያክል እንደተጎደች ምን ያክል ልቧ እንደተሰበረ ምን ያክል እንደለቀሰች ልታሳየው ፈልጋ እንደሆነ ነው ያወረችው። እና አብርሽና ሩታ ይታረቃሉ የሚል ተስፋ አለ ማለት ነው። እና ሩታ ጨርሰው አልተጣለችውም። እሷ እሱ እንዲማርና ና እንዲገባው ብላ የምታደርገው ነገር ነው። እዚህ ደግሞ እያገዛት ከጎና ሆኗል እንጂ ሌላ ነገር የላቸውም። ብዙዎቻችሁ ኢሳቅ እንዴት እንደዚህ ትሆናለህ? ቦታ ላንተ አይገባም አይመጥንም። በዚህ ጾሙ ወቅት እንዴት እንደዚህ ትሆናለህ ምናምን ነገር አብረሽና ሩታ ይታረቁ ከህይወታቸው ህይወታቸው ወጣ ምናምን የምትሉ አላችሁ ማለት ነው። ኢሳቅ ለሩታ እንደ ወንድም እንደ ጓደኛ ሆኖ ከጎና አለ እንጂ በኢሳቅና በሩታ መካከል ምንም ነገር የለም። ሩታ እስከ አሁን ድረስ አብረሽን ታፈቅራለች። እሷ ሆን ብላ አብርሽን እንድማር እንዲያውቅ እና ምን ያክል እሷ እንደተጎዳች ልታስተምረው ስላሰበች ነው እንጂ በሌላ ነገር አይደለም ማለት ነው። ስለዚህ ይታረቃሉ የሚል ሙሉ ተስፋ አለን ዛሬ በሰራችው ቪዲዮ አንጻር እና ልክ ናት። ሴት ልጅ ስትወድም በጣም ትጎዳለች ባመነችው ሰው ደግሞ የማይሆን ነገር ስታይ ደግሞ ትጎዳለች፣ ትሰበራለች። እንዲሁም ሩታ ደግሞ እውነት ጎበዝ እና ጀግና ናት ከዚህ በፊት እንደሚመስለኝ እና ምን ያክል ጠንካራ ሴት እንደሆነች መገመት አያቅትም። በጣም ጠንካራ ጎበዝ፣ ጀግና ናት። አብርሽም ደግሞ እውነት ጥፋቱ ገብቶት ወደ ህይወቱ፣ ወደ ቤቱ፣ ወደ ትዳሩ መመለስ ይፈልጋል። ሩታ ዝምብላው እንደፈለገ ሲሆን ዝም ብትል ቤት ውስጥ ስብት ይቀመጥ ምን ብትል ወደዚህ ተጻጽቶ አይመለስም ነበር ማለት ነው። አብሬሽ ዛሬ ላይ ተጻጽቶ ብቻ ሆኖ ከሷ ጋር ማታረቅ ወደ ትዳሩ መመለስ የምፈልገው ሩታ ከምታደርጋቸው ነገሮቹ አንጻር ነው። ሩታም ደግሞ ለክፋት ሳይሆን አብሬሽ ተምሮበት አውቆበት ተጻጽቶ ወደ ትዳሩ ተመልሶ ትዳሬና ቤቴን ብሎ ከዚህ በኋላ እንደዚህ አይነት ነገር እንዳይፈጠር እንዲቆጠብ ትምህርት ይሆነዋል ብላ አስባ ያደረገችው ነገር ነው እና በዚህ አጋጣሚ በጣም ነው ሀሳቧን ያደነቅኳት። እውነት ሀሳቧ በጣም አሪፍ ነው። አሁን አብርሽ በጣም ነው የተጻጻታ በጣም እንተመለሳ ወደ ቤቱ ለመመለስ ያለው ጉጉት ዛሬ ሩታ እንታረቅ ብትሎ በደስተ እንድታረግ ምንም አይነት ሰበብ ሳያመጣ በደስታ ተተረርቆ ትዳሩን እንደሚመሰረት እንደሚኖር ነው የአብርሽት እንትን የሚያሳየው። ይህ ሁሉ ደግሞ ሮታ እንደዚህ ከአንዳንድ ልጆቹ ጋር ቪዲዮ በማስራት ምናምን ነገር በቃ ለደለም አብረሽ ላ የመሰሉ በዚህ ሁኔታ ነው እና ሩታ እንደ በፊቱም ዝም ብላ እንትን ብትሉ ኖሮ የእሷ ቦታ አይገባውም ነበር ማለት ነው። ምን አክል ለእሱ አስፈላጊ እንደሆነች ለትዳሩ ደግሞ ሰላም ምን ሀክል አስፈላጊ እንደሆነ ለአብርሽ አይገባውም ነበር። ስለዚህ ኢየሱም ደግሞ በጣም መልካም ወንድም ነ ሴት ልጅ ጎን ሆንክ ስላበራተት ካት ከጎና ስለሆንክ በጣም ደስ ይላል። እና ሩታም በጣም ጠንካራ ሴት ናት። አስተማሪ በቃ እሷ የምታደርጋቸው ነገሮች እርግጠኛ ነኝ ለአንዳንድ ሰው በጣም አስጠሊ እና ምናምን ነገር ሆኖ እንደሚታይ አውቃለሁ። እኔም ከነዚህ ሰዎች አንዱ ነበርኩ። አሁን አሁን ግን ሲያይ ጊዜ ሩታ እያደረገች ያለችው አንዲት ሴት ቦታዋ ለአንድ ሰው እንዴት ማሳወቅ እንዳለባት ያስተምራል። አብርሽ እውነት እንደዚህ ሆና በቃ ችላቤ አትለው ካለሱ መኖር እንደምትችል ባታሳዩ ኖሮ ለሩታ ቦታ አይኖረውም ነበር ማለት ነውና ለሩታ ቦታ እንዳለው፣ ሩታ አስፈላጊ እንደሆነች እንደምታስፈልገው ያለሷ ቤቱ ባዶ እንደ ባዶነት እንደሚሰማው የመሰለው ሁሉ ነገር ሩታ ወጣ ወጣ ብላ ከሱ ተለይታ ያለሱ መኖር ያለሱ ቡድ መሰለ አደለም ቃችላ ስትለው ነው የሱ ማለት የሩታ አስፈላጊነት በደንብ የገባው ምና እንደዚህ ባታደርግ ኖሮ ችላ ባትለው፣ አብርሽ እንታረቅ ዛሬም ይወድሃሉ ዛሬም እንደዚህ እያለች ብትለቃቀስ አብርሽ በፍጹም የእሷን ቦታ አያውቅም፣ የእሷ ክብርም አያውቅም ነበር ማለት ነው። ዛሬ ላይ አስፈላጊነቷ ለእሷ ምን ያክል ክብር እንዲኖረው እሷም ደግሞ ሩታ ደግሞ ለአብርሽ ምን አክል አስፈላጊ እንደሆነች በደንብ እየገባሁበት፣ አሁን ህይወቴን ብላ ካናዳም ሊሄድ ነው እያለች ምናምን ፊታኝ በቃ አልፈልግህም እያለች ስለ አስፈራረችውንም ልትት እንደዚህ ብላ አስፈራርታ ጀግንነቷ ጠንካራ ሴት እንደሆነች በጣም ጠንካራ ሴት እንደሆነች ባታሳየው ኖሮ አብርሃም ወደ ልቡ አይመለስም ነበር ማለት ነው ወንዶቼ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ እና ሩታ ምንም ብታደርግ ጥፋት የላትም የራሷን ህይወት የራሷን ህይወት በራሷ እያስተካከለች የራሷን ህይወት በራሷ እያስተካከለች ነው ማለት ነው ወንዶቼ